ሦስትነት ሲመሰገን ሲሰለስ ሲቀደስ የሚኖር ህያወ ባህሪ ለሆለ ባህሪ ቅዱሰ ባህሪ እግዚአብሔር አምላካችን እችን እለት እችን ሰዓት እችን ጊዜ ባርኮና ቅድሶ ስለሰጠን ለእርሱ ክብር፣ መስጋና ሚደርስ ክቡር መምህራችን በሙራቤል ወንድማችን ዲያቆን ኃይለሚካኤል፣ እንዲሁም የፈለገ ብርሃን ትት መዘምራን ነቶቻችን እግዚአብሔርን ፈልጋችሁ እዚህ በቅድስና አደባባይ የተገኛችሁ ወንድሞቻችን፣ እናቶቻችን፣ ልጅቶቻችን ህፃናትን ጨምሮ በሀያ ያሉ በሉን እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ምሕረቱ ቸርነቱ የማንክበት የቸርነት ባለቤት እግዚአብሔር አምላካችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር አስገኛችን እሱ በድጋሜ ሰዓቱን ጊዜውን ዘመኑን ባርኮ እሱን እንድናመሰግንበት አንደበታችንን ከፍቶ የሰጠን አባቶቻችን አምላክ እግዚአብሔር ስሙ ይመስገን። ክርስቶስ ተብሳ ሞትን አሰሮ ለሰይጣን ሰላም ለ የሰላም አምላክ እግዚአብሔር የሰላም ቃል ለሁላችን ያሰማል። ራይኬ አባቅና የዮሐንስ ወንጌል ምዕራፍ 21 ከቁጥር 17 ዛሬ እንደ እግዚአብሔር መልካም ፈቃድ የምንማርበት የትምህርታችን ደስ የሚሆነው በጎችን ጠብቅ የሚል ኃይለ ቃል ሊሆናል። ህ ቃል የምናገኘው የዮሐንስ ወንጌል በምዕራፍ 21 ከቁጥር 15 ጀምሮ ያለው ቃል ነው። እዚህ አይነ ቃል በጠዋቱ በቅዳሴው ሰዓት እንደሰማነው የቅዱስ ጴጥሮስን የኃላፊነት ሹመትና እንዲሁም ደግሞ ቅዱስ ጴጥሮስ በምን ሞት ሊሞት እንዳለው ኢየሱስ ክርስቶስ የነገረው ነው። የዮሐንስ ወንጌል ከምዕራፍ 21 ጀምሮ ከቁጥር አንድ ጀምሮ እስከ 15 ባለው በባለፈው ሳምንት በጥብርያዶስ ባሕር አካባቢ ለደቀ መዛሙርቱ እንደተገለጠላቸው የቅዱስ ጴጥሮስ አሳ ለማጥመድ የተጠሩበትን ዓላማ ትተው ለመንፈሳዊ አገልግሎት ተጠርተው ነገር ግን የለመደ ልማድ አይለቅም እና ቅዱስ ጴጥሮስ እኔ አሳ ላጥምድ እሄዳለሁ ብሎ ሲል እኛም ካንተ ጋር እንከተላለን ብለው ደቀ መዛሙርቱ ወደ ጥብሪያዶስ ባህር አሳ ሊያጠንጉ ሄደው ነበር። አሳ ሊያጠንጉ ሄደው በጥብሪያዶስ ባህር ሌሊት ሙሉ ሲደክሙ አደሩ። የያዙት ግን አንዳችን ነገር አልነበር። ምክንያቱም እነርሱ በራሳቸው በፍላጎታቸው በምኞታቸው ብቻ ነበር ይጓዙ የነበሩ። ማንን ስላልያዙ ነው? እግዚአብሔርን ስላልያዙ ነው። ፈቃድ እግዚአብሔርን ስላልጠየቁ ነው። ሰው ፈቃድ እግዚአብሔርን ካልጠየቀ የእግዚአብሔርን ፈቃደኝነት ካላረጋገጠ የትኛውንም ስራ ለመስራት ቢያስብ አይሳካም። አይምሰላችሁም፣ በእኛ ፍላጎት በእኛ ምኞት ከእንቅልፋችን ተነስተን መጥተን እዚህ ቦታ ለማስቀደስ አልቻለም። እግዚአብሔር ስለፈቀደልን የመጣ ነው። እግዚአብሔር ስለወደደልን ነው በዚህ ቦታ የተገኘ ነው። እነ ቅዱስ ጴጥሮስ ሌሊቱን ሙሉ ሲደግሞ አደሩ። ሲደግሞ አደሩና ጠዋት ክርስቶስ በዛ በጥብርያዶስ ባህር አካባቢ ተገለጠላቸው። መጀመሪያ እናቶቻችን ለነማርያም ማርያም መግደላዊት ተገልጧል። በሁለተኛ በኤማውስ መንገድ ከኢየሩሳሌም 60 ምዕራፍ የሚያክለው ኤማውስን መንገድ በሚሄዱበት ሰዓት ለነ ቀለዮፓና ለነ ቅዱስ ሉቃስ ተገልጾላቸዋል። ሶስተኛ ደግሞ በዚህ በጥብርያዶስ ባህር ደቀ መዛሙርቱ አሳ ሊያጠምዱ በሄዱበት ጊዜ ተገልጦላቸዋል። ስለዚህ በዛ ተገለጠላቸውና ልጆች አንዳች የሚበላላቸው ነው ብሎ ጠይቃቸው። አይ የሚበላላቸው ነገር የለም። ምንም የያዝነው ነገር የለም። ስንለፋ አደርን፣ ስንደክም አደርን፣ የያዝነው ነገር ግን የለም አሉ። መረባቸውን በስተቀኝ በኩል ጣሉት አላቸው። የእርሱ ፈቃድ ሲሆን፣ የእርሱ ትእዛዝ ሲሆን የማይገኝ ነገር የለም። ሌሊቱ ሙሉ ሲደክሙ አድረዋል። ግን መረባቸውን በቀኝ በኩል ጣሉት ከተባሉበት ሰዓት ጊዜና ደቂቃ ጀምሮ ግን መረባቸውን ሲጥሉ መጎተት እስኪሳናቸው ድረስ ሌሎች ጓደኞቻቸውን ጠርተው አግዙኑ፣ ብዙ አሳ ይዘናል፣ ብለው ጠርተው ጓደኞቻቸው እስከሚያግዟቸው ድረስ የበዙ በጣም እጅግ ብዙ አንድ መቶ ሀምሳ ሶስት ታላልቅ አሳዎችን ያዙ። እንግዲህ ከዛ ከተጠበሰ አሳ ነው። ያንን አሳውን ከበሉ በኋላ ደግሞ በዛሬው ቀን ምሳ ሲበ- ምሳውን በባለፈው አበላቸው ሞ ከእነርሱ ጋር አብረው በላ ነው የሚለው መጽሐፍ ነው። ምሳ ከበሉ በኋላ ደግሞ ምን አለ ወም ድረ መሱ ምሳውን ከበሉ በኋላ ቅዱስ ጴጥሮስ ኢየሱስ ኢየሱስ ክርስቶስ ስሞን ጴጥሮስ የዮና ልጅ ስሞን ወይ ትወደኛለህን አለ። ትወደኛለህን ብሎ ሲለው ምንድን ነው ያለው? ይልቅ አብልጠ ትወደኛለህን ከጓደኞችህ አብልጠ ጓደኞችህ ከሚወዱኝ በላይ ወይ ደግሞ ጓደኞችን ከምትወዳቸው በላይ ትወደኛለህን ብሎ ጠየቀው ቅዱስ ጴጥሮስ ምንድን ነው ያለው አዎ ወደህለው አለ ለምንድን ነው ትወደኛለህን ከነዚህ ከጓደኞችህ አብልጠ ትወደኛለህ ሲለው ቅዱስ ጴጥሮስ ምን አለ እግዚኦ አንተ ታምር እንደምወድህ አንተ ታውቃለህ። ወዳህለው እንዳይልቆ ግራ ገብቶት ነው፣ ቸግሮት ነው። ለምን ቸገረው? በፊት ክርስቶስ ከመያዙ ከመሰቀኑ ከመገረፉ በፊት ሁሉም እንኳን ቢከዱ፣ ሁሉም እንኳን ካንተ ቢሸሹ እኔ ካንተ አልለይ፣ ሁሉ ቢሰነካከሩ እኔ ካንተ አልለይም ብሎ ቅዱስ ጴጥሮስ ተናግሮ ነበር። ያለ ቃሉን የሚሽር አጋጣሚ አጋጥሞት ነበር። ክርስቶስ በተያዘበት ጊዜ ቀድሞ ክርስቶስ ተናግሮ አንስስ ዶሮ ሳይቶ ሶስት ጊዜ ትክደኛለህ ብሎ ተናግሮ ነበር። እርሱ ይሄን ግሚት እንደሚፈጸምበት አላሰበውም። ነገር ግን ክርስቶስ በተያዘ ጊዜ እረኛውን መታለው በጎቹ ይበተናሉ ያለው የትንቢት ቃል ሲፈጸም እረኛው ኢየሱስ ክርስቶስ በአይሁድና በጭፍሮቻቸው ሲያዝ ደቀ መዛሙርቱ ተበተሩ። ከተበተሩት ውስጥ ደግሞ አንድ ቅዱስ ጴጥሮስ ነበር። ስለዚህ ክርስቶስ ወደሌለበት አካባቢ ሄዶ እሳት በሚሞቅበት ሰዓት፣ አንድ ሴት ይህ ከገሊላዊ ጋር የነበረ አይደለም ወይ ብሎ ስትለው፣ ምን ብሏል? አላውቀውም፣ የምትይውን አላውቀው ብሎ ሶስት ጊዜ መላልሶ ቅዱዋል። ለዛ ነው ቅዱስ ጴጥሮስ አዋ ወድሃለሁ ብሎ ያልተናገረው። ስህተቱን ያውቀዋል፣ መበደሉን ያውቀዋል። እንደምወድህ አንተ ታውቃለህ። እያችሁ አንተ ልቤን ታውቃለህ፣ ህሊናዬን አንተ ታውቃለህ። በልቤ ምን እንዳሰብ፣ በልቤ ላይ ያለውን ጥንካሬ፣ የልቤን ጉለት ሙላተን አንተ ታውቃለህ እንጂ እኔ አውቃለሁ እወድሃለሁ አላለሁ። እወዳለሁ አዎ የሚልበት አንደበት ስላልነበረው ነው። ጥፋቱ ስለሚያስብ ነው። ጥፋቱ ስላወቀ ነው። ይህን ካለ በኋላ ግን መናለው ኢየሱስ ክርስቶስ ግልገሎችን አሰማራ። ለሁለተኛ ጊዜ ደግሞ ጠየቀው። ጴጥሮስ ስሙ የዮናስ ስሞን ወይ ትወደኛለህን አለ፣ ጌታ ወይ እንደምወድህ አንተ ታውቃለህ። ለሶስተኛ ጊዜ የዮና ስምዖን ወይ ትወደኛለህን ሲለው ቅዱስ ጴጥሮስ አዘነ። ለምን አዘነ? ጴጥሮስ አዘዘ። ነገር ግን ኢየሱስ ክርስቶስ ጭመኛ በመደኛ ሆኖ አደለም ትወደኛለሁ ወይ ብሎ ይጠይቀው። ኢየሱስ ክርስቶስ ለቅዱስ ጴጥሮስ የበለጠውን ኃላፊነት ሊሰጠው ነው። የበለጠውን መሪነት ሊሰጠው ነው። ይሄን ካለ በኋላ እያዘነ ግን ድምፁን ሰብሰብ ባቦ ገደከ መሰሉ ታባላቸው ብለነው ብለህ ስንጨርስ ደቀ ሚረረ ቅዱስ ጴጥሮስ ልክ እንደዚያ ነው። እንደምወድህ አንተ ታውቃለህ። ሁሉን ነገሬን አንተ ታውቃለህ። ሀሳቤን አንተ ታውቃለህ። ይህ ግልገሎች የተባሉት ለጊዜው አስሩ ደቀ መዛሙርቱ ናቸው። ፍጻሜው ግን ሁሉን አማኞቹ ክርስቲያኖቹ ነው። ጠቦቶቹ የተባሉት ደግሞ አብረው ያሉት ሰባ ሁለቱ አርድእት ከደቀ መዛሙርቱ ጋር ሁለቱ መቱ ነው ይላሉ። የነበሩት ሰባ ሁለቱ አርድእት ናቸው። ፍጻሜው ግን አማኝ የሆኑትን ክርስቲያኖቹ ነው። በጎቼ የተባሉት ደግሞ ሰላሳ ስድስቱ ቅዱሳት አንስት እናቶቻችን ናቸው። ፍጻሜው ግን ክርስቲያን የሆነ ሁሉ ነው። ሌላው ግልገሎች የተባሉት በአይምሮ ህፃናት የሆኑ ክርስቲያኖችን ነው። በአይምሮ በጎታቸው ትልቁ ነው። በአይምሮ ህፃናት አለ። እንደ ህፃን የሚያስ እንደ ህፃናት ካልሆናችሁ ወደ መንግሥተ ሰማያት አትገቡም የተባለው ህፃናት አይምሯቸው መልካም ነው፣ ሀሳባቸው ጥሩ ነው። የተሰጣቸውን ነገር ለመቀበል ዝግጁ ናቸው። ቂም የለባቸው፣ በቀል የለባቸው። አያጎርኩ ገርፈዋቸው፣ ቆንጥጠዋቸው፣ አስጠይበዋቸው እኮ ቂም ይዘው አይነት ልክ እንደዚህ አይነት የሆኑት ናቸው። እንደ ህፃናት ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም ያ የተባሉ ልክ እንደዛ አይነቶቹ ግልገሎች የተባሉት በህፃነት የህፃን አይምሮ የያዙትን ሰዎች ጠቦት የተባሉት ሌሎቹ ደግሞ ሌላው ግልገሎች የተባሉ ህፃናቱ እንደገና ደግሞ በእድሜ ትንሽ ወኑቱ ህፃናት አለ ህፃናቱ ተንከባከብ፣ በሃይማኖት በፈላ እግዚአብሔር አሳድገ፣ ለፍቅር እግዚአብሔር አንምተር እግዚአብሔርን እንዲያገለግሉ አድርግ ማለት ነው። ሌላው ሁለተኛው ጠቦቶቹን ጠብቅ፣ በእድሜ ጎልማሳ የሆኑት ያልሸበገሉት ወጣቶች እንደኛ ያሉት እንደናንተ ያሉት ወጣቶች ሩጠው ያልጠገቡት ቢሮጡ የማይሰለቻቸው ቢታገሉ የማይደግማቸው ቢቆሙ የማይሰለቹትን ለኃጢአቱን ለጽድቅም ቅርብ የሆኑትን ወጣቶቹን አሰማራ በመንፈሳዊ ሕይወት በፈሪሃ እግዚአብሔር በንስሐ ሕይወት በስጋ ወደ ቦታ ወስነው እንዲኖር አለ እግዚአብሔርን፣ አስተካክራቸው ሲለው ለቅዱሱ ቤትስ ሌላው ሶስተኛው የመጨረሻውና ሶስተኛው በጎቼ ጠብቅ። በጎቼ የተጋቱት የእግዚአብሔር ምዕመናን በእግዚአብሔር ስም የተሰየሙት በአንድ ወ በመንፈስ ቅዱስ የሥላሴ ልጅነት ያገኙትን ማህበረ ምዕመናን ክርስቲያኖችን በመንፈሳዊ ወት አጽጠ አባብለ መቅራቸው ለሥጋ ወደሞ አብቃቸው ነው። ከዛም በማስቀጠል ደግሞ ምንብረታል አንተ ስታረጅ ሞቱን ደግሞ ሲነግረው ወጣት በነበርክበት ጊዜ በራስህ ቀበቶህን ትታጠቅ ነበር፣ ወገብን ትታጠቅ ነበር። ስታረጅ ግን ሌላ ያስታጥቅሃል፣ ወደ ማትፈልገው ይወስድሃል ብሎ ሁለተኛውን ነርስ ነገረው። በምን ሞት በሚሞት ክምስስ በሃይማኖት ምክንያት እንዴት እንደሚሞት በሮም አደባባይ እንዴት እንደሚሞት ያለው የወደፊት ሞቱን ነው የነበር። ዛሬ ቅዱስ ጴጥሮስ ሲመቱ ነው የተሾመበት። ቅዱስ ጴጥሮስ ግን ይሄ ሁሉ ረስቶታል። ምን ብሎ ነበር ቀድሞ ክርስቶስ ሲጠራው ከእንግዲህ ወዲህ ሰው ደምታቅምቶናላችሁ ብሎ በማቶስ ወንጌል ምዕራፍ አምስት ከቁጥር አስር ላይ የተናገረውን ተረስቶታል። ቅዱስ ጴጥሮስ ሰው ማጥመዱን ትቶ ወደ አስማጣ ወደ አስማ ወደ አሳ አጥማጅነቱ ከነበረው ወደ ነበረው ግብር የረሳውን ስራ ረስቶ ወደዛ ስለሄደ ነው። ምሳ ከበሉ በኋላ ክርስቶስ በባዶ ወደ አክል የጠይቃቸው አብልቶ ከመገባቸው በኋላ መውደዳቸውን እርሱ ምን ያህል እንደሚወዱት ጠይቋቸዋል። ቅዱስ ጴጥሮስን እንዴት እንደሚወደው ተወደኛለው ጌታ ወይ? እንደምወድህ አንተ ታውቃለህ። እኛ እግዚአብሔር እንወደዋለን፣ እንወደዋለን፣ አንወደውም። ውሸት እንወደዋለን ብንል ኃላፊነት እኮ ለእኛም የቅዱስ ጴጥሮስ የተሰጠ ኃላፊነት ለእኛም ተሰጥቶናል በደረጃችን ብትወዱኝ ምን ይላል ብትወዱኝ ምን ይላል ብትወዱኝ ትእዛዜን ጠብቁ ተወደ ነው የምንጠብቀው ትዛዛት ምን አይነት ናቸው ቅዱስ ፔድሮስን ትወደኛለህ ወይ ብሎ ከጠየቀው በኋላ አዎ ጌታ ወይ እንደምወድህ አንተ ታውቃለህ አሰማራ ቀበሮ እንዳይበላቸው በደረቅ ቦታ ሳይሆን በለመለመ መስክ የእረፍት ውሃ ባለበት ቦታ በጎቹ ተሰማርተው ሲያበቁ ሰብስቦ አብሮ ማስቀመጥ ሳይሆን የሚያስፈልጋቸውን እየመገበ ሳር ወዳለበት ቦታ እየመራ መግቦ ከመገባቸው በኋላ ደግሞ ለጥማቸው የሚሆን ውሃ ስለሚያስፈልጋቸው ውሃ እንዲያጠጣቸው ነው ቅዱስ ጴጥሮስ። እንግዲህ ይህ ምግብ የተባለው ሥጋ ወደሙ ነው ምግብ የተባለው ቃለ እግዚአብሔር ነው ቃለ እግዚአብሔርን መግበው ለሥጋ ወደሙ የሚበቁ ማድረግ የቅዱስ ጴጥሮስ ሥራ ነው የቅዱስ ጴጥሮስ ኃላፊነት ነው ዛሬም በቅዱስ ጴጥሮስ ኃላፊነት የተቀመጡ አባቶቻችን መምህራኖቻችን ሊቃውንቶቻችን የቅዱስ ጴጥሮስን ሥራ ሲሰሩ እናያለን የቅዱስ ጴጥሮስ ማዕረግ ዛሬም አለ የቅዱስ ጴጥሮስ ሹመት ዛሬም አለ ዛሬም ይሠራል እናምናለን ለቅዱስ ጴጥሮስ የተሰጠው ኃላፊነት ለቅዱስ ጴጥሮስ የተሰጠው መመሪያ ዛሬም ይሠራል። ትወደኛለህ ወይ ሲለው አዎን፣ እንደምወድህ አንተ ታውቃለህ። እንደምንወደው እንደማንወደው እግዚአብሔር ያውቃል። እኛ ግን ላፋችን እንወደዋለን እንላለን፣ አንወደውም። የእውነት ከራሳችን በላይ እግዚአብሔርን አንወድም። እግዚአብሔር የምንወድ ቢሆን ማናችንም ቢሆን ትእዛዝ ጠብቅ ነበር። እራሳችን ስለምንወድ ለራሳችን አጉለን እናውቃለን። እስኪ ሁላችን እራሳችንን እንጠይቅ። ለእኛ የሚያስፈልገንን ነገር ከማድረግ ወደኋላ ምን እናውቃለን? ይሰማል። ለራሳችን የሚያስፈልገንን ነገር ከማድረግ እንዲያምርብን የሚያምርብንን ነገር ከማድረግ ወደ ኋላ እንዳይር ጠግበን ለመዋል የማናደርገው ጥረት አለ። ራቁታችንን እንዳንሄድ እኛ ገራመን አንለብስም። ታዲያ ትእዛዙን እንጠብቅ አይደል? የተባለውን ትእዛዙን መጠበቅ ካለብን የምንወደው ከሆነ እንግዲህ መቼም እውነት ነው። ልባችንን ኩላሊታችንን ያሰበውን የሚመረምር እግዚአብሔር ብቻ ነው። የሰውነታችንን ቆሻሻ ወይ ደግሞ የሰውነታችንን ጠባሳ የሸፈነልን ልብሳችን ልብሳችን ቢገለጽ እያንዳንዳችን ጠባሳ ይታያል፣ ይገለጻል፣ ይታያል ሰዎች ይልቁናል። ልብስ ያልሸፈነው ገመና ያለ እግዚአብሔርን ያልሸፈነልን ገመና ያለ እግዚአብሔር ሀቃታችን ሸፍኖልን፣ እግዚአብሔር በደላችን ሸፍኖልን እንጂ ሸፍኖልን እንጂ ቢገልጽብን እንኳን ሳይደለም ከእርሱ ፊት ከሌሎች ጓደኞቻችን ፊት እንኳ የለቆም አቅሙ። ቅዱስ ጴጥሮስም አቅም ነው ያጣው። ልቡ ተጠራጠረ፣ ልቡ አሰበ። ግን የወደቀውን የተሳሳተውን ያጠፋውን ቅዱስ ጴጥሮስን ከውድቀት አነሳውና። ልክ እንዴት ነው ወርቅ ጭቃ ላይ ወድቆ ብናገኝ ምንድን ነው የምናደርገው? ሲዝቅ ሲቆሽሽ አጥቀለው ወጥ ቤት ወስደ አሳጠበ አስተካክለን የሚያደርግ ነገር ቅርጽ አሰርተን አይደል? መልሰም ልክ እንደዛ ነው። ቅዱስ ጴጥሮስን ከወደቀበት አንስቶት ከበደሉ መልሶት በደሉ፣ ስህተቱ ሁሉ ይቅርታ ብሎት ይቅርታ አድርጎለት ከሐዋርያት በላይ የሐዋርያት አለቃ አደረገው። ቀድሞ ኮ ቃል አንተ ጴጥሮስ አንተ እኮ ወዲ በዛቲ እኮ ካህን ጻለ ቤተክርስቲያን ነኝ። ቀድሞ በማቴዎስ ወንጌል በምዕራፍ 16 ቁጥር 19 ላይ የሰዎች ልጅ ማን ይሉታል ብሎ ጌታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ በጠየቀበት ጊዜ ሐዋርያት የየራሳቸውን መልስ ሲሰጡ ቅዱስ ጴጥሮስ ምን ብሎ መልሷል? አንተ የሕያው እግዚአብሔር ልጅ የባህሪ ልጁ ኢየሱስ ክርስቶስ ነው ብሎ ሲመልስ አንተ መሰረት ላይ አንተ መሰረት ላይ ባንተ መሰረትነት ቤተክርስቲያንን እሰራታለሁ ብሎ ቀድሞ ቃል ስለገባለን፣ ቀድሞ ስለሾመው ቢያጠፋ ምን አድርጎታል? ስህተቱን አጥፍቻለሁ፣ በድያለሁ፣ ይቅር በላይ ብሎ በተመለሰ ጊዜ የቅዱስ ጴጥሮስን ጸሎቱን፣ ልመናውን፣ እንባውን ተቀብሎ ከጭቃ ላይ አውጥተን፣ አጥበን፣ አስተካክለን አሳምረን እንደምናደርገው ወርቅ ወይ ደግሞ እንደምናደርገው እንቁ ቅዱስ ጴጥሮስንም ከኃጢአት ከበደል አንስቶ የሐዋርያት ሁሉ አባት የምዕመናን ሁሉ አባት የቤተክርስቲያን ሁሉ አባት መሰረት አድርጎ ቅዱስ ጴጥሮስን ሹሞታል። ወገኖች፣ ለዚህ ነው እኛ ራ እያንዳንዳችን እግዚአብሔርን አንወደው ማለት ብንወድ እስኪ የእያንዳንዳችን ደውነ ቢያንስ በትንሹ ይቅርታ አርጉት። ስንት ስንት የአበሻ ቀምሳላቸው የእውነት ነው። ራሳችሁ ብንበረብር ከኔ ጭምር ማለት ነው፣ እናንተ ብቻ ነው፣ እኔንም ስለሚመለከት። ግን ይሄን ልብስ ደግሞ የሌላቸው ራቁታቸውን የሚሄዱ ብዙ እህቶቻችን አሉ፣ እንዳይለምኑ አፍረው፣ እንዳይጠይቁ ጨንቋቸው። ትላንትና ከእኛ ጋር የነበሩ በእኛ ደረጃ ያልሆኑ ጊዜ ጥሏቸው ኢኮኖሚ ወይ ጥሏቸው ከኛ ሸሽተው ከኛ ጋር አብረው መሆን ፈልገው ባሉ ከኛ ጋር ማግበር ፈልገው ስንት ህዝቦቻችን በር ዘግተው የተቀመጡ አሉ። በየእስር ቤቱ የወደቁ ስንት ወገኖቻችን አሉ። እግዚአብሔርን መውደድ ማለት እነዛን መጎብኘት ነው። እግዚአብሔርን መውደድ ማለት ሕጉን ትእዛዙን መጠበቅ ነው። እግዚአብሔርን መውደድ ማለት የታሰሩትን መጠየቅ ተርበው የሚበሉት አንተው ያውስ ስለልኮ ጋርቤጅ ላይ ስንት እንደፋለን አይደል? አይ ጠዋት ነው የሰራሁት ለመሳይ አይሆነኝም ብለን እንደፋለን። አስተርፈን ያስተረፍነውን ለመብራት እንጸይፋለን። ግን የእኛን ተራፊ ደግሞ መብላት የሚፈልጉ ብዙ ወገኖቻችን አሉ። ስለዚህ እግዚአብሔር የምንወደው ከሆነ ትእዛዙን መጠበቅ። በአንደኛ ጴጥሮስ ምዕራፍ አምስት ከቁጥር ሁለት እስከ አራት ላይ እንዲህ የሚል በእናንተ ዘንድ ያለውን የእግዚአብሔር መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንዲ እንጂ በግዳዬ ሳይሆን በበጎ ፈቃድ እንጂ መጥፎ ንረ በመተው በመመኘት ሳይሆን ጎሚት ለመንጋው ደግሞ ምሳሌውም ሆኖ እንጂ ማህበሮቻችን በኃይል አትግዙ። የእረኞች አለቃ በሚመጣበት ጊዜ የማያልፈውን አክሊል ትቀበላላችሁ። የእረኞች አለቃ አሁን ለቅዱስ ጴጥሮስ ሹመት የሰጠው እረኛችን ኢየሱስ ክርስቶስ ነው። የእረኞች ሁሉ አለቃ ደግሞ እረኛው ኢየሱስ ክርስቶስ ሌላ እረኛ መደበል ቅዱስ ጴጥሮስ ደግሞ እረኝነቱን ለመወጣት ፍቅሩን ለመግለጽ ኃላፊነቱን ተቀበለ። ዛሬ እኛን ያሰማራ ሁላችንም የተቀመጥነው የያዝነው መስቀል የያዝነው የለበስነው ልብስ የምናገለግለው አገልግሎት ለቅዱስ ጴጥሮስ የተሰጠ ከነ ቅዱስ ጴጥሮስ የወረስነው ነው። ያንዳንዱ አባት ያንዳንዱ አገልጋይ ዝም ብሎ ከራሱ ያመጣው አለ። ቤተክርስቲያናችን ስራዋ፣ አምልኮቷ፣ ስርዓቷ ሁሉ መጽሐፍ ቅዱሳዊ ነው። ምሳብልቶ ነው። ኢየሱስ ክርስቶስ ተወደኝ ያለ በባገሩ ይጠይቀው ኑሮ ቅዱስ ጴጥሮስ ላይመልስ ይችላል፣ ሊርመው ስለሚችል ሰው ሳታበሉት ምትጠይቁት የት ትሄዳለህ? ምን ያለው ብሎ ነው የሚለው። ከበላ በኋላ ግን ለማሳየት ምን ያደርጋል? ለመናገር ይችላል፣ አይጨነቅም። እርቦት ጠምቶት ደክሞት የደከመ ሰው ወንድሜ እስኪ መንገድ አሳየኝ ብትሉት ይናገራል? አይናገርም። የራሱ ድካም ነው የሚያስበው። የራመው ሰው እስቲ እንደዚህ እንታደርጋለው የተብሎ የሚጠየቅ የሚያስበው ረሀቡን እንጂ ሌላውን ጥያቄ አያስብም። የጠማውን ሰው ጠምቶት ባለበት ሰዓት ውሃ የሚሰጠው ጥማቱን የሚቆጥለትን ነገር ማግኘት የሚፈልገው ሌላ ነገር ያስ ይሄ ስለሚያውቅ ክርስቶስ በጥብርያዶስ የተያዘውን አሳ ከመገባቸው በኋላ ለምሳ ተቀምጠው ባሉበት ሰዓት፣ ምሳው ካለቀ በኋላ ቅዱስ ጴጥሮስን ከነዚህ ይልቅ ወንድሞችህ ጓደኞች እንደሚወዱኝ ወይ ደግሞ ከነሱ አብልጠህ ትወደኛለህ? ብዙዎቻችን እንደምንጠይቀው እንዴ ከገኔ በላይ አብልጨው እንዳለው ነው። ቆም አናፍር ናፍገድ ጴጥሮስ ግን ስለሚያ ጌታ፣ አንተ ታውቃለህ፣ እንደምወድህ አንተ ታውቃለህ። ማወቁን ለማን ሰጠህ? ለእግዚአብሔር አሳልፎ ሰጠህ። እንደምወደው እንደማልወድም፣ እግዚአብሔር ኃይል እንዳለ እንደሌለ ግን እግዚአብሔር ያውቃል። በሌላይ ኃይል ጉልበት ያለው እግዚአብሔር እንድሠራ እግዚአብሔር ከፈቀደልኝ፣ ለመስራት ዝግጁ ነኝ። ነገር ግን እኔ መስራቴን አላውቅም ብለን ብናስብ፣ እኛ ግን ሁሉ ነገር ስናደርገው እኔ እችላለሁ ብለን እውነት ነው። የእግዚአብሔር ቃል ለመማር እችላለሁ ብለን ስነሳ ግን ፈቃድ እግዚአብሔር ና የመንፈሳዊ ስራ ስንነሳ እችላለሁ ብለን ስነሳ ቅድሚያ ማንን ማስቀደም? እግዚአብሔር ማስቀደም። እግዚአብሔር ካስቀደመ ሁሉ ነገር ይሳካል። እግዚአብሔር ቃል አስቀደም ግን የሚስተካከልን የሚሆን ነገር ነገምና እንግዲህ እግዚአብሔር አምላክ ቅዱስ ጴጥሮስን ከወደቀበት አንስቶ ከበደሉ ከግደቱ መልሶ ለሐዋርያነት የመረጠ አምላክ እኛንም ከበደላችን ከስህተታችን ከውድቀታችን መልሶ ለንስሐ ሕይወት ለስጋ ወደሙ ለአገልጋይነት እግዚአብሔር ሁላችን ይምረጠን። ያስተማረን የመከረን የገሠጸን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ የተከበረ የተወደደ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየ